ዲቪ ፕሮግራም ላይ ሞልታችሁ ከነበራችሁ የያዛችሁትን ኮንፈርሜሽን ነምበር እስካሁን ይዛችኋል። ይሄ በጣም አስፈላጊና ወሳኝ የሆነ ነገር ነው። ከዚህ በተጨማሪ ታዲያ እንደደረሳችሁም ይሆን እንዳልደረሳችሁ በዲቪ ፕሮግራም ላይ እንዴት ነው ቼክ ማድረግ የምትችሉት? እንዴት ነው በየትኛው ፎርም ገብታችሁ ነው መመልከት የምትችሉት? በጣም ብቸኛውንና ኦፊሻል የሆነውን የዲቪ ፕሮግራም መመልከት የምንችልበትን ዌብሳይት አብረን ከፍተን እንመለከታለን ማለት ነው። ከዛ ውጭ ምንም አይነት ነገር ላይ ቼክ ማድረግ የማይቻል መሆኑን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። ምክንያቱም ብዙዎች ዲቪያችሁን፣ ውጤታችሁን እኔ ላችሁ ሊሏችሁ ይችላሉ። በተሳሳተ ዌብሳይት ላይ ገብተው የተለያዩ አይነት ብሮቻችሁን ኢቨል ሊበሏችሁ ይችላሉና በጣም ጥንቃቄ እንድታደረጉ ከወዲሁ ደግሞ ላስታውሳችሁ እወዳለሁ። ለማንኛውም ዛሬ እንዴት ነው የዲቪ ፕሮግራም ቼክ ማድረግ የምንችለው ማለትም ደርሶናል ወይስ አልደረሰንም? ስለዚህ ይህንን ቼክ ማድረግ የምንችልበትን ዌብሳይት አብረን ገብተን እንዴት ቼክ ማድረግ እንደምንችል እና ምን ምን ነገሮችን እዛ ላይ መሙላት እንዳለበት አብረን እንመለከታለን እንታለን። በነገራችን ላይ እዚህ ላይ ሌላው ላስታውሳችሁ እና በደንብ በድጋሚ ልነግራችሁ የሚፈልገው ነገር ራሳችሁ ቤታችሁ ሆናችሁ በስልካችሁ ይሁን በኮምፒውተራችሁ የራሳችሁን ውጤት ማየት ትችላላችሁ። ኮንፈርሜሽን ነምበራችሁ እጃችሁ ላይ እስካለ ድረስ ማየት መኖርም ያለበት ነገር ነው። ስለዚህ ራሳችሁ የትም ሳትሄዱ ምንም አይነት ክፍያ ሳትከፍሉ ራሳችሁ በቤታችሁ ኮምፒውተር ካላችሁ በኮምፒውተራችሁ ኢንተርኔት ከፍታችሁ፣ ከሌላችሁ በስልካችሁ ደግሞ ኢንተርኔት ከፍታችሁ የዲቪ ፕሮግራም ውጤታችሁን ቼክ ማለት ትችላላችሁ። ስለዚህ ምንም በጣም ቀላል ነው። ይሄን ቀላል የሆነ መንገድ ደግሞ እንዴት ማድረግ እንዳለባችሁ ዛሬ በዚህ ቪዲዮ ላይ አስመለክታችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለማንኛውም አሁን ወደ ጉዳዩ ወደ ዋናው ጉዳይ ስንገባ የኤሌክትሮኒክ ዳይቨርሲቲ ቪዛ ይላል። ዩኤስ ዲፓርትመንት ኦፍ ስቴት የሚል ትክክለኛ ወይም ኦፊሻል የሆነ ዌብሳይት አለው። የአሜሪካ መንግስት የዲቪ ፕሮግራምን የሚያስተናግድበት ማለት ነው። ስለዚህ አሁን መግባት የምትችሉት እዚህ ላይ ነው ማለት ነው። ከዚህ ውጭ ያሉ ሌሎች አይነት ዌብሳይቶች ላይ ገብታችሁ ቼክ ለማድረግ ብትሞክሩ ወይም ደግሞ ሌሎች ቼክ እናደርግላችሁ ቢሏችሁ እንኳን መስማት የለባችሁም። ስለዚህ ትክክለኛውና ዲቪያችንን ስንሞላ የሞላ ነው በዚሁ ዌብሳይት ተጠቅመን ስለሆነ አሁንም ስታተሳችንን ቼክ የምናደርገው በዚሁ ዌብሳይት ላይ ነው ማለት ነው። ስለዚህ ይሄን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ከዛ በኋላ ቼክ ስታደርጉት እዚህ ጋር ቴንክ ዩ ይላል። የ2026 ኢንትራንስ ስታተስ ቼክ ነው። በነገራችን ላይ እነዚህ በአብዛኛው የዲቪ ፕሮግራም ቼክ ስታተስ ወይም ስታተሳችሁን ቼክ የምታደርጉበት ይሁን የምትሞሉበትን ፎርሞች በአብዛኛው ተመሳሳይ ናቸው። ከነበረ ከባለፉት አመቶችም ይሁን አሁንም ወደፊት ከሚቀጥሉትም ጊዜያትም ቢሆን ለማንኛውም ይህንን ማወቅ ይኖርባቸዋል። ስለዚህ እስቲ ስታተሳችን እንዴት ቼክ እንደምናደርግ ላሳያችሁ። እዚህ ቼክ ስታተስ የምትላለች እዚ ጋር እንደነገርኳችሁ ዲቪ ኢንትራንስ ስታተስ ቼክ ይላል። ከዛ እዚ ጋር ክሊክ ደ ሊንክ ቢሎ ቱ ቼክ ዲቪ 2026 ኤንዲቪ 2025 ኢንትራንስ ስታተስ ይላል። ይሄ አሁን የእኛ 2026 ነው ቼክ የምናደርገው። ስለዚህ እዚ ጋር አንድ ጊዜ ቼክ ስታተስ የሚለውን አንድ ጊዜ ክሊክ ታደረጉታላችሁ። ከዛ ልክ እንደዚህ ስታደረጉ ዌልካም የሚል ነገር ይመጣላቸዋል። ኢንትራንስ ስታትስ ቼክ ኢንስትራክሽንስ የሚል አለ። ፕሊስ ቢ ሹር ቱ ሃቭ ደ ኢንትራንስ ኮንፈርሜሽን ነምበር ላስት ፋሚሊ ኔም ን የር ኦፍ በርዝ ቱ ቼክ ደ ኢንትራንስ ስታትስ ኦንላይን ይላል። ስለዚህ ኢንትራንስ ስታትስ ቼካችንን ወይም ደግሞ ስታትሳችንን ቼክ ለማድረግ እነዚህ ነገሮች ያስፈልጋሉ። አንደኛ ኮንፈርሜሽን ነምበራችን ያስፈልጋል፣ የኢንትራንስ ኮንፈርሜሽን ነምበር። ሌላው ደግሞ የፋሚሊ ኔማችን የሞላነውን የፋሚሊ ኔም የፋሚሊ ኔም ማለት የመጨረሻው ወይም የአያታችን ስም ማለት ነው። በሌላ አባባል ግራ እንዳይገባቸው በሚለው ሌላው ደግሞ ር ኦፍ በርዝ አሁን እዚህ ጋም ሌላ ስህተት እንዳይፈጠር ማድረግ ያለባችሁ የተወለዳችሁበትን ዓመተ ምሕረት በፈረንጅ ዓመተ ምሕረቱን ብቻ ነው እዚጋ ማስገባት ያለባችሁ። ስለዚህ እንዴት ነው እነሱ የሚሞሉት የሚለውን አብረን እንመለከታለን። ስለዚህ እዚጋ ኮንፈርሜሽንን ብራችሁ ያስፈልጋል። የላስት ኔም ወይም ደግሞ የፋሚሊ ኔም ያስፈልጋል። ከዛ ዩሮ ኦፍ በርዝ ወይም የተወለዳችሁ የተወለዳችሁት አመተም የተወለዳችሁበት አመተ ምህረት ያስፈልጋል። ሌላ ቀን ወር ምናምን መሙላት አይጠበቅባችሁ ማለት ነው። ከዛ ኮንቲኒው ይላል። ለዚህ ጋር ኮንቲኒው የሚለውን አንድ ጊዜ ትነኩታላችሁ። ከዛ ኮንቲኒው የሚለውን ስትነኩት እንግዲህ ይሄ ነው። በጣም ቀላል ቀላል የሆነ ነገር ነው። ምንም ሌላ የምታደርጉት ነገር የለም። ስለዚህ እዚህ ጋር ኮንፈርሜሽን ነምበራችሁን እዚህ ጋር ታስገባላችሁ ማለት ነው። ኢን ዘ ስፔስ ቢሎ ታይፕ ዘ ኮንፈርሜሽን ነምበር ዛት ዋዝ ጊቭን ዌን ዩ አፕላይድ። ስለዚህ አፕላይ ስታደረጉ የተሰጣችሁን ኮንፈርሜሽን ነምበር እዚህ ባዶ ቦታው ላይ አስገቡ። በቅ ምንም ሌላ ነገር የለም። ግን አንድ አንድ ጊዜ ምን ሊከሰት ይችላል? እዚህ ጋር ኮንፈርሜሽን ነምበራችሁን ልትረሱ ትችላላችሁ። ስለዚህ ምናልባት የምትረሱ ከሆነ ፎርጎት ኮንፈርሜሽን ነምበር የሚል ወይም ኮንፈርሜሽን ነምበርን ረስቼዋለሁ የሚል እዚህ ጋር አንድ የምትመጣላችሁ ነገር አለች። እሷን አንድ ጊዜ ክሊክ ታደርገውታላችሁ። ከዛ አሁን እዚህ ጋር የ2025 ነው የሚላችሁ። እዚህ ጋር ግን አዘርስ የሚለውን አዘር ር ልክ አሁን እዚጋ ትነኩት። አዘር ር የ2026 ብላችሁ ልትሞሉ ትችላላችሁ። ግጥ ግጥኔ እስካሁን ሙሉን ቼክ አድርግ አላደረግኩትም፣ ግን ያው ግልጽ ነው ይሄ እዚጋ ፊት ለፊት ማለት ነው ይሄ እዚጋ ፋሚሊ ኔም የሚላለ ፐርስ ኔም አሁን እዚህ ጋር የምትሰጧቸው ነገሮች ያን ጊዜ የሞላቸኋቸው ናቸው መሆን ያለባቸው። ስለዚህ ይሄ ሁሉ የሚያገለግለው ለምንድን ነው? ኮንፈርሜሽን መንበራችሁን ረስታችሁት ከሆነ እንኳን ያንን ኮንፈርሜሽን መንበራችሁን ሌሎች በሞላቸኋቸው ነገሮች አምቶ እንዲሰጣችሁ የሚያደርግ ስለሆነ ነው። ስለዚህ ኮንፈርሜሽን መንበራችሁን ረስታችሁ ከሆነ በዚህ መሰረት እነዚህ ሙሉ ለሙሉ ያን ጊዜ ጊቢ የሞላችሁባቸውን የሞላችኋቸውን ፎርሞች ወይም እዚህ ጋር መጠይቆችን እዚህ ጋር መልሳችሁ ትሞላላችሁ። ከነዚያ ውጭ መሆን አይችልም። ሌላ ነገር አዲስ ነገር መምራት አትችሉም። እዚህ ጋር ሁሉንም ነገር ትሞላላችሁ። ከዛ በኋላ ሰብሚት ትሉታላችሁ ማለት ነው። ከዛ ቼክ አርጎ ኮንፈርሜሽን ናምበራችሁን ይሰጣችሁ ማለት ነው። ሌላው እዚህ ጋር እንደነገርኳችሁ ላስት ኔም ወይም ደግሞ ፋሚሊ ኔም ያስፈልጋል ወይም የአያታችሁ ስም ያስፈልጋል። ምክንያቱም ያን ጊዜ ዲቪ ስንሞላ ሙሉ ስም ነው የተጠየቅነው፣ የመጀመሪያ ስም ወይም የራሳችን ስም ማለት ነው፣ ሚድል ኔም ወይም ደግሞ የአባታችን ስም ከዛ ደግሞ የፋሚሊ ኔም ወይም ደግሞ ላስት ኔም የሚባለው የአያታችን ስም ተጠይቀን ነበር። ስለዚህ እዚህ ጋር ይሄንን ላስ ኔም ወይም ፋሚሊ ኔማቾን ትሞላላችሁ ማለት ነው አስታውሱ ያን ጊዜ በሞላችሁበት መንገድ ነው መሙላት ያለባችሁ ከዛ ውጪ ምንም አይነት ተጨማሪ ነገር መጨመር አይቻልም ሌላው እዚህ ጋር መጨረሻ ላይ የምትሞሉት አመተ ምህረት የተወለዳችሁበትን አመተ ምህረት ብቻ አሁን እዚህ ጋር ዋይ ዋይ ዋይ ዋይ እያለ አራት ዋይ ፊደሎች ነው የጻፈላችሁ ይሄ የተባለበት ወይም እዚህ የተቀመጠበት ምክንያት ዓመተ ምረቱን አራቷን ቁጥር ለምሳሌ 1980 ከሆነ 1980 1990 ከሆነ 2000 ከሆነ አራቱን ዲጂቶች እዚህ ጋር ነምበሮች እንድትጽፉ ነው። ሌላ ምንም አይነት ነገር የምትሞሉት ነገር የለም። ከዛ በኋላ እዚህ ጋር ግን የምትሞሏቸው ካራክተሮች አሉ። እነዚህን ካራክተሮች ትሞሉና ሰብሚት ትሉት አላችሁ ማለት ነው። ስለዚህ በዚህ መንገድ ነው ይህንን ማድረግ የምትችሉት ማለት ነው። ስለዚህ ይህንን ካደረጋችሁ በኋላ በሚሰጣችሁ መሰረት የሄዳችሁ ኮንፈርም ታደርጋላችሁ ወይም ስታትሳችሁን ቼክ ታደርጋላችሁ ማለት ነው። እንደዚህ ካደረጋችሁ ነው ትክክለኛ የሆነውን ወቶላቸዋል ወይም ደርሷችኋል ወይስ አልደረሳቸውም የሚለው ማየት የምትችሉት በዚህ መንገድ ነው። ኮንፈርሜሽን ነንበራችን ምን አይነት ቁጥሮች ሊኖሩት ይችላሉ፣ ምን አይነት ሊሆን ይችላል የምትሉ ከሆነ እንደዚሁ በሃይላይት ላሳያችሁ። ኮንፈርሜሽን ነንበር ማለት ምን አይነት እንደሆነ እዚህ ጋ አስቀምጫዋለሁ። ስለዚህ ይሄ ኮንፈርሜሽን ነበር ነው ማለት ነው። ስለዚህ ልክ እንደዚህ ነው። ይህንን ስክሪን ሻት አድርጋችሁ አስቀምጦት ይላል። እንደውም እሱ ራሱ ያን ጊዜ ስትሞሉ አይታችሁት ከነበረ። ስለዚህ እንደዛ ነው ማድረግ ያለባችሁ። ለማንኛውም በዚህ መንገድ የዲቪ ውጤታችሁን በቀላሉ ማየት ትችላላችሁ። ስታተሳችሁን ቼክ ለማድረግ ትክክለኛውና ብቸኛው ዌብሳይት ይህ የዩኤስ ዲፓርትመንት ኦፍ ስቴት የሆነው ትክክለኛ የሆነው ዌብሳይት ይሄ ብቻ ነው ማለት ነው። ይሄ ዌብሳይት እንደምትመለከቱት ቀደም ሲልም እንዳስመለከትኳችሁ ደግሞ

dvprogram.state.gov የሚለው ብቸኛው ኦፊሻል ዌብሳይት ነው። ከዛ በተጨማሪ ኮንፈርሜሽን ነምበር ያስፈልጋችኋል። የአያታችሁ ወይም የፋሚሊ ኔም ያስፈልጋችኋል። ከዚህም በተጨማሪ የተወለዳችሁበት ዓመተ ምሕረት ዓመተ ምሕረቱ ብቻ በፈረንጆች አቆጣጠር ማለት ነው፣ ወይም ዳይሮፓይን አቆጣጠር እሱ ያስፈልጋችኋል። ከዛ ውጪ ምንም አይነት ነገሮች አያስፈልጓችሁም። ስለዚህ በምትጠየቁት መሰረት የምትጠየቁትን ነገር ብቻ በመሙላት የዲቪ ስታተሳችሁን ቼክ ማድረግ ትችላላችሁ። እንግዲህ ዲቪ ለሚወጣላችሁ እንኳን ደስ አላችሁ ለማለት እወዳለሁ አስቀድሜ። ስለዚህ ይሄንን ነገር ማየት ትችላላችሁ ማለት ነው። ስለዚህ ከዛ ውጪ ግን በማንኛውም አይነት ነገር እንዳትጭበረበሩ በዚህ አጋጣሚ መልሼ ደጋግሜ ላስታውሳችሁ እወዳለሁ። ቪዲዮው ይሄንን ይመስል ነበር። ይሄን ቲፕ ለመስጠት ነው ይሄን ቪዲዮ የሰራሁበት ምክንያት። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። ይሄንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ለጓደኞቻችሁ ሼር አርጉላቸው። መልካም ቆይታ።